አንደኛው ትልቁ ነገር ትንፋሻችን ነው። ልክ ትንፋሼን ካውየሁት ስንናደድ፣ ወይ ጭስ ሲጨንቀን፣ ወይ ትንፋሻችን እንይዛለን። ትንፋሻችን ስንይዝ መስሎቻችንን ታይት እናደርጋለን። ያንን ነገሮች እናመጣለን። ስለዚህ ምን ላይ ነኝ ያለሁት ብዬ ልክ ስመለከት ትንፋሽ በዛ ደረጃ ላይ ስከሆነ ሰውነቴ ታይት ከሆነ አሁን ምን ማድረግ እችላለሁ? ሰው አሁን እነዚህ ዲፕ ብሪዲንግ የምንላቸው ቴክኒኮች ወዲያውኑ ማይንዳችን ልክ ሰውነታችንና ትንፋሻችንን አፌክት እንደሚያደርገው ከትንፋሻችን ደግሞ ማይንዳችንን አፌክት ማድረግ እንችላለን። ስለዚህ ወዲያውኑ ካወቅኩት፣ ካላወቅኩት በዛው ነው የምቀጥለው። ስለዚህ መጀመሪያ እነሱ ካወቅኩት ግን እንዴት ነው አቀማመጤ አሁን ለምሳሌ ስባየው፣ ያኔ ጨንቆኝ ከሆነ እንዲህ ነገር ብዬ እሆናለሁ የተቀመጥኩት። ስለዚህ ራሴን እንትን ብዬ ሰውነቴን ቀና አድርጌ ጀርባዬን ቀና አድርጌ መተንፈስ ጀምራለሁ። እዚህ ያንን ዲፕ ብሪዚንግ እስከ ሆዴ ድረስ ነው የምተነፍሰው፣ ደረኬ ጋ ብቻ ነው የምተነፍሰው። ሙሉ በተንፈስ ከጀመርኩኝ ያንን እስከ ሆዴ ያንን በቂ ኦክስጅን ካስገባሁኝ፣ ያለውን ካርቦን ዳይኦክሳይድ ካስወጣሁኝ፣ ልክ እንደዛ አይነት እንትን ስገባ ሰውነቴ መረጋጋት ይጀምራል። ስለዚህ ነርቨስ ሲስተማችንን ማረጋጋት እንችላለን። ሰላም፣ እንዴት ናችሁ? በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሃል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬም አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ።